ከቅርብ ጊዜያት ወዲህ ዘመኑ የፈቀደላቸውን የማኅበራዊ መገናኛ ዘዴዎችን ሁሉ በመጠቀም የባህል መድኃኒት አዋቂዎች ነን የሚሉ ተበራክተዋል። መድኃኒት ያለን የሚሏቸው ጉዳዮች ደግሞ ያልተለመዱ ከመሆናቸው ባሻገር መድኃኒት የሚፈታቸው አይነት እንዳልሆኑ ደግሞ በማኅበራዊ ሚዲያ የሚያስተዋውቃቸውን ዝርዝሮች በማየት ብቻ መታዘብ ይቻላል። የባህል ህክምና አገልግሎት ሰጪዎች በተለይ በአዲስ አበባ ከተማ ይበልጥ እየተስፋፉ መምጣታቸው ይነገራል። ደረጃቸውን የጠበቁና ሕጋዊ ፍቃድ ያላቸው የባህል ህክምና መስጫ ተቋማት እንዳሉ ሁሉ በርካታ ተከታዮች ባላቸው የማህበራዊ መገናኛ ዘዴዎች ላይ ስልክ ቁጥሮቻቸውን ከማስቀመጥ በዘለለ የስራ ድርሻቸውን በግልጽ የማያስቀምጡ በርካቶች ናቸው። ይህም ዜጎች በሐሰተኛ መረጃ እንዲታለሉና እንዲጭበረበሩ ያደረገ ሲሆን አዲስ አበባ ከተማ ነዋሪው ጂማ ዳዲና ሳባ ደመሴ ደግሞ ደግሞ ለዚሁ ምስክር ናቸው። ፌስቡክ ወይም ደግሞ በቲዩብ በዩቲዩብ ምን እምነት ኖሩ ነው የምትሄደው? አየር ላይ አለን ብለው በአካል ግን የምታገኘው ነገር እምነት አለው፣ በአካል ያላገኘው ነገር እምነት የለውም። እንደዚህ እንደዚህ ነገር አጋጥመውኛል። ማህበራዊ ሚዲያ ቲክቶክ ላይ ነው በብዛት የምናየው። እዚህ ቦታ አለን፣ እዚህ እንደዚህ እናደርጋለን፣ እንደዚህ እናድናችኋለን፣ ይህን ያህል ብር ላኩላ የሚለው አሉ እና እነዛ እነዛም ማህበረሰቡ እንዳይጭበረበር ትክክለኛ ቀጥተኛ የሆነ ህክምና ያለበት ጋ ራሱን ደብቀው ራሳቸውን ደብቀው እኮ ነው በድምጽ ብቻ ትልቅ ሰው የመምሰል አይነት ድምጽ አለ። ብዙ እናያለን ያለን ያ ሁሉ ፈትኜ አይቼ ነው እኔ ወደ ወደስ የመጣሁት። በመዲናዋ ህጋዊ ያልሆኑ ባህላዊ ህክምና እንዳለ ሁሉ መንግስት ክትትል የሚያደርግባቸውና ህጋዊ ደረጃቸውን የጠበቁ ባህላዊ ህክምና አገልግሎት ሰጪዎች እንዳሉም ነው የሚነሳው። የባህል ሐኪሞችም አሉ እውነተኞች አሉ ያ ትልቅ ትልቅ ከበሬታ ሰጠኝ። እኔም ድሮ ከማውቀው ከሚነግረኝ በሽታይና አይቶ ከነገረኝ በላይ እምነት አደረብኝ። አሁንም ይሄው አለሁ። ከ13 ዓመታት በላይ በባህላዊ ህክምና አገልግሎት እንደሰጡ የሚናገሩት ጥበብ አምሳሉ በከተማዋ በባህል ህክምና ዘርፍ የተሰማሩ ባለሙያዎች ደረጃቸውን የጠበቁና መስፈርታቸውን ያማሉ ሆነው ሲገኙ ለህብረተሰቡ ምቹና ጤናማ አገልግሎት ለመስጠት እንደሚያስችል ያምናሉ። ፍቃድ ያወጣውባቸው እና ማረጋገጫ ብቃት የተሰጠኝ 44 በሽታዎች ናቸው። ከአርባራቱ ደግሞ ህብረተሰቡን ፈጥነው እያገለገሉት ከችግሩ እየፈወሱት ያሉ በሽታዎች አሉ። ብዙ ጊዜ ፍቃድ የሌላቸው ሰዎች አድሬስ የላቸውም። ምክንያቱም አድሬስ ካላቸው ፍቃድ አላቸው ማለት ነው። አድሬስ የላቸውም። አሁን ብዙ ጊዜ ሰው የሚጭበረበረው በሚዲያ ይለቀቃል፣ እዚያ በኋላ በየቦታችሁ እልክላችኋለሁ ቅመም የሚያዘጋጅ ምናምን የሚባሉ ቲዎሪዎች ናቸው ሰዎችን እያስበሏቸው ያሉ። ከዚያ በተረፍ ግን እንደ አዲስ አበባ ህጉ ጠባቃ ስለሆነ አንድ ሰው ብቃት ማረጋገጫ ሳይዝ ንግድ ፍቃድ ሳያወጣ ቢገኝ ቢሰራ ሳምንት ነው ከዚያ በኋላ ይታሸግበታል። ስለዚህ ወደ ህጋዊነቱ እየገቡ ነው ያሉት። የአዲስ አበባ ምግብና መድኃኒት ባለስልጣን ምክትል ስራ አስኪያጅ እንጋር ቃታ በህጋዊ መንገድ ተመዝግበው እየሰሩ የሚገኙ ባህላዊ ህክምና ሰጪዎች መኖራቸውን ያነሳሉ። ዘጠና አራት የሚሆኑ አሉ። አራት የሚሆኑ ተቋማት ደግሞ እርምጃ ተወስዶባቸዋል በዘንድሮ ዓመት ብቻ። ሌሎች ደግሞ ተደራሽ ያልሆንናቸው በተለያዩ ሚዲያ ቋሚ ቦታ የሌላቸው ግን የሆነ ሚዲያ ላይ ሲነገሩ የምትሰማ እና የሆነ ቲክታክ ላይ ኤፍኤሞች ላይ የተለያዩ ጣቢያዎች ላይ እንደዚህ የከሌ ይባል ስም አውጥቶ የሚናገሩ ግን ሰርች ስታደርግ ማታገኛቸው የባህል ህክምናዎች አሉ። አሁንም ያው በህገወጥ ደረጃ ማለት ስቲል ክትትል እያደረግንባቸው እነዚህ ተቋማት ህጋዊ ፍቃድ ያላቸው የባህላዊ ህክምና ሰጪዎች እንዳሉ ሁሉ የማህበረሰቡን ጤና ለጉዳት የሚያደርጉ ግን እንደማይጠፉ የሚያሰሙት የባህላዊ ህክምና ሰጪው ጥበቡ አምሳሉ ማህበረሰቡ የአገልግሎት መስጫዎችን ህጋዊነት መለየት ይጠበቅበታል ባይ ናቸው። ሰዎች በሐሰተኛ ሚዲያ ባያምኑ ከቦታው ላይ ሳይሄዱ ምክንያቱም ህክምና በስልክም ይሆን አይደለም። በስልክ ልንታከም አንችልም። ልንታከም እንችለው ባለሙያው ቀርቦ አይቶት የበሽተውን አይነት ተረድቶ አስም ከሆነ ደረት ላይ ነው ያለው ወይስ ሳምባ ላይ ነው፣ ምን አይነት ኬዝ ነው ያለበት አስማቲክሱ ምን አይነት ነው ብሎ ና ካላወቀው ካልጠየቀው መፈወስ አይችልም። ዲስክ ነው ከተባለ ዲስኩ ስንት ቦታ ላይ ዲስክ ወረደ፣ ወይስ ምን ያህል ተጫነው የሚለውን ማወቅ መቻል አለበት። ምን ምኑ ነው እየጎዳ ያለው ነርቡን ተጭኖታል አልተጫነው ነው ማወቅ ይኖርበታልና ሰዎች የንትን መድኃኒት አለ ስለተባሉ ብቻ ላክልን እያሉ ባይበሉ። ማህበረሰቡ ደረጃውን የጠበቀ አገልግሎት እንዲያገኝም ክትትልና ቁጥጥር ስራ እየተከናወነ ይገኛል። እኛ ጋር ሬጅስተር ሆነ ማለት ምንም እንኳ ያ የሚሰጠው ነገር እኛ ፈዋሽ ነው አይደለም ብለን መስጠት ማንችልም፣ የሚሰጠው አገልግሎት ግን ባለው መሰረት ይሰጣል የሚለውና ቁጥጥር ለማድረግም የሚረዳ ሂደት ስላለው በዛ አይነት ደረጃ ነው የምንሰራው ማለት ነው።